ስራ ውስጥ ረዘም ያለ ምዕራፍ እና በጣም ወሳኝ የቤተ ክርስቲያንን ምስረታ የሚናገር ምዕራፍ ስናጠና ቆይተናል። የሐዋርያ ሥራ ምዕራፍ ሁለት በአብዛኛው በዚህ ጉዳይ ላይ የተሞላ ነው። በመቀጠል ወደ ምዕራፍ ሶስት እንሻገራለን። በጣም የሚገርም ነው ይሄ ደግሞ የተጀመረው የወንጌል አገልግሎት ሁለተኛውን ክፍል የሚያቀርብልን ነው። ምዕራፍ ሶስት በምዕራፍ ሁለት አገልግሎት በበዓለ ሀምሳ በተከናወነው አገልግሎት ወደ ሦስት ሺህ ሰዎች አምነዋል። እናም ቤተ ክርስቲያን በኢየሩሳሌም በአጥቢያ ደረጃ እያደገች ሄዳለች። በምዕራፍ ሶስት አገልግሎት ደግሞ በውጤቱ ወደ አምስት ሺህ ሰዎች ያምናሉ። ስለዚህ ዕለት ዕለት የሚድኑትን ዕለት ዕለት በመጨመር አገልግሎት ውስጥ ጌታ ብዙ ስራ እየሰራ መሆኑ ተነግሮናል። ግን በአንድ ወቅት ላይ ደግሞ በስፋት ሰዎች ቀደም ብለው በነበሩ አማኞች ላይ ለጌታ እንዴት እንደተጨመሩ እናያለን። ይህን ሁሉ የሚያደርገው የጌታችን የኢየሱስ ክርስቶስ ስም ነው። በሉቃስ ወንጌል መጨረሻ ላይ እንደሰማነው ጌታም እንዳዘዘው እንደተናገረው በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል። በጌታችን በኢየሱስ ክርስቶስ ስም የሚሰሩ ስራዎች በሐዋርያ ስራ ውስጥ በየምዕራፉ እናገኛለን የሐዋርያ ስራ ምዕራፍ ሶስት ደግሞ የጌታችንን የኢየሱስ ክርስቶስን የስሙን ሀይል ያቀርብልናል በስሙ ኃይል አንካሳ እንደዘለለ ይናገርና በስሙ ኃይል ደግሞ ሰዎች ወደ ጌታ እንደተማረኩ ያቀርብልናል። ጌታ ኢየሱስ ክርስቶስ በምድር ላይ እያለ ስራ የሚሰራው ራሱ በአካል እዚሁ ምድር ላይ በአካል ሆኖ ነበር፣ ስራ ይሰራ የነበረው በክብር ካረገ በኋላ ግን በላይ በእግዚአብሔር ቀኝ ሆኖ በምድር ላይ ባሉት የእርሱ ደቀ መዛሙርት የእርሱ በሆኑት አማካኝነት በስሙ ኃይል ስራዎችን ይሰራ ነበረ። ስለዚህ አሁን በቤተ መቅደስ ደጃፍ የምናገኘውን የዚህን የአንካሳውን መፈወስ በቅድሚያ ያቀርብልናል። በጌታችን በኢየሱስ ክርስቶስ በስሙ ኃይል መፈወሱን እናነባዋለን። የሐዋርያ ሥራ ምዕራፍ ሦስት ከቁጥር አንድ ጀምሮ እስከ አስር ያለውን እናነባለን። ጴጥሮስና ዮሐንስም በጸሎት ጊዜ በዘጠኝ ሰዓት ወደ መቅደስ ይወጡ ነበር ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበሩ ከእናቱ ማኅፀን ጀምሮ አንካሳ የሆነ አንድ ሰው ነበረ። እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደ እኛ ተመልከት አለው። እርሱም አንድ ነገር ከእነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጠሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዚያን ጊዜም እግሩና ቁርጭምጭሚቱ ጸና። ወደ ላይም ዘሎ ቆመ ይመላለስም ጀመር። እየተመላለሰም እየዘለለም እግዚአብሔርንም እያመሰገነ ከእነርሱ ጋር ወደ መቅደስ ገባ። ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት። መልካምም በሚሏት በመቅደስ ደጅ ስለ ምጽዋት ተቀምጦ የነበረው እርሱ እንደሆነ አወቁት። በእርሱም ከሆነው የተነሳ መደነቅና መገረም ሞላባቸው ይለናል። ክብር ለእግዚአብሔር ይሁን። የጌታችን የኢየሱስ ክርስቶስ ስም የስሙ ኃይል ይሄን አንካሳ ሲያዘልለው ነው የምንመለከተው። እንደገና ከመቅደሱ ደጅ ወደ ውስጥ እንዲገባ ሲያደርገው ነው የምንመለከተው። ዛሬም በውጭ ላሉት ሁሉ የጌታችን የኢየሱስ ክርስቶስ ስም የሚሠራውን ሥራ በዚህ ታሪክ ውስጥ እናገኛለን፣ እንማራለን። ሰዎችን ወደ ውስጥ ለማስገባት፣ ሰዎችን ከተቀመጡበት ለማንሳት፣ ሰዎችን ከደከሙበት፣ ከወደቁበት፣ ሽባ ከሆኑበት ስፍራ አንስቶ እግዚአብሔር ወደሚገኝበት ክብር የማድረስ ኃይል በስም ውስጥ እንዳለ በዚህ ታሪክ ውስጥ እንማራለን። ሐዋርያው ጴጥሮስና ዮሐንስ በአንድ ላይ ተጣምረዋል። ቀደም ብሎ ወደ ጌታ ከመምጣታቸው በፊትም ባልንጀሮች እንደነበሩ የሉቃስ ወንጌል ምዕራፍ አምስት ይነግረናል። ስራቸውም አንድ አይነት ነው። አሳ ማጥመድ ነበረ የሚሰሩት። የአንድ አካባቢ ሰዎች ናቸው። ያኔ የሚተዋወቁት በስራ ጉዳይ በአንድ አካባቢ የሚኖሩና የሚሰሩ በመሆናቸው ሊሆን ይችላል። ስራ ነው ያጣመራቸው። ባልንጀርነት ነው ያጣመራቸው። የምድር የሆነው ስራ ጊዜያዊ የሆነው ነገር የዚህ ዓለም የሆነው ነገር ነበር ያጣመራቸው። ዛሬ ግን የጌታችን የኢየሱስ ክርስቶስ ስም አጣምሯቸዋል። ጌታ ኢየሱስ ክርስቶስ በዚያው ስፍራ አግኝቷቸው ሰዎችን አጥማጆች እንዲሆኑ ከጠራቸው ጊዜ ጀምሮ በክርስቶስ ኢየሱስ አንድ ሆነዋል። ለምድራዊ ሥራ ሳይሆን ለጌታ ሥራ፣ ለዘላቂው ሥራ ተጣምረዋል አንድ ሆነዋል። እና ቀደም ብሎም በታሪካቸው ውስጥ ጌታችን ኢየሱስ ክርስቶስ ከማረጉ በፊት ራሱ ብዙ ጊዜ ጴጥሮስና ዮሐንስን በአንድ ተልእኮ ውስጥ እናገኛቸዋለን። የሉቃስ ወንጌል ምዕራፍ 22 ቁጥር 8ን ስናነብ ፋሲካን ያሰናዱት ጌታ ኢየሱስ ክርስቶስ ተላልፎ ከመሰጠቱ በፊት የተዘጋጀውን ፋሲካ ያሰናዱት ጴጥሮስና ዮሐንስ ናቸው በቀዳሚነት ማለት ነው። እና ብዙውን ጊዜ ይናበባሉ፣ በአንድ ላይ ሆነው ይታያሉ። በዚህ ሥራ ላይም አሁን በመቅደስ ውስጥ እግዚአብሔር ይሠራ ዘንድ ባቀደው ሥራ ላይ ሁለቱን አንድ ላይ ሲያጣምራቸው እናያለን። በጣም ጥሩ ጥምረት ነው። ክብር ለእግዚአብሔር ይሁን። በባህሪያቸው ይለያያሉ። ስለዚህ አንደኛው በሚጎለው ላይ አንደኛው የሚሞላ የአንደኛውን ጉድለት የሚሞላ ይሆናሉ። እንደምናውቀው ሐዋርያው ጴጥሮስ ብዙ ጊዜ የአክሽን ሰው ነው፣ ማለት ለድርጊት ለተግባራዊ ምላሽ ፈጣን ሆኖ እናገኘዋለን። ፈጣን ምላሽ ይሰጣል። ወደ ዮሐንስ ስንመጣ ግን በአብዛኛው ሰከን ያለ ደግሞም የሚያስተውል ወደ ጌታ በቅርበት የሚገኝ በማስተዋል የተሞላ እንደሆነ እናያለን። ጴጥሮስ የሚፈጥነውን ያህል ዮሐንስ ሰከን ብሎ ይለያል፣ ያስባል። እንደዚህ አይነት የተለያየ ጠባይ የነበራቸው ሰዎች ናቸው። ስለዚህ አንዱ ሲፈጥን ቸኩሎ እንዳያበላሽ የሚያስተውለው ይይዘዋል። አንደኛው በማስተዋልና በስክነት ምክንያት በጊዜው መደረግ ያለበትን ነገር ሳያደርግ እንዳይዘገይ ለተግባራዊ ነገር ምላሽ የሚሰጥ ሰው ይሞለዋል፣ ያግዘዋል፣ ያን ይዞት ይሄዳ እንዲህ አይነት ጥምረት ያስፈልጋል። በእነዚህ ሁለት ደቀ መዛሙርት ውስጥ ይህም በግልጽ እናያለን። ለምሳሌ ከእናንተ አንዱ አሳልፎ ይሰጠኛል ብሎ ጌታ በተናገረበት በዚያ ምሽት ዮሐንስ በኢየሱስ ደረት አጠገብ ነበረ። ለመጠየቅ ድፍረት አላገኘም። ቃሉን ሰምቷል። ሁሉም እንደሚያስተውሉት እያስተዋለ እያሰላሰለ ነው። ግን ስምዖን ጴጥሮስ ወዲያውኑ ወደ እሱ ተጠግቶ ምን አለው? ስለማን እንደተናገረ ንገረናል ጠይቅልናል፣ አበረታታው። ስለዚህ ጌታን ጠየቀው። ጌታን በዛ ጉዳይ ላይ መልስ ሰጠበት። በጠባያቸው ስናይ አንዱ ሌላውን ይዘ የሚሄድ አንዱ ሌላውን ሊይዝ የሚችል አቅም እንዳለው እንገነዘባለን። የትንሣኤ ዕለት ራሱ ማርያም መግደላዊት ጌታ የወደው ለነበረው ደቀ መዝሙርና ለጴጥሮስ ጌታን ከመቃብር ወስደውታል ብላ ስትነግራቸው ሁለቱም ሮጡ። አሁን ትንሽ ወጣት ነው የሚመስለው ዮሐንስ ሮጠ፣ ግን መቃብሩ ደጃፍ ሲደርስ ቀድሞ ሮጦ ማለት ነው። መቃብሩ ደጃፍ ሲደርስ ቆመ፣ ወደ ታች አዘቅዝቆ ያይ ነበር። ማየት ብቻ ነው፣ ነገሮችን ማየት በምን ሁኔታ እንዳለ ዝም ብሎ በማስተዋል ያያል። ጴጥሮስ ግን ከኋላ መጣ። ልክ ሲመጣ ሲደርስበት እንደ ዮሐንስ እዛ ጋር ቆሞ ሲያይ አላለም፣ በቀጥታ ጥሶ ነው የገባው። ስለዚህ እዛው ሄዶ በምን ሁኔታ ላይ እንደነበረ ጥምጥሙ የቱ ጋር እንዳለ፣ ከፈኑ የቱ ጋር እንዳለ ሁሉን ነገር አጣራ፣ ጌታ በዚያ እንደሌለ አጣሩ። ከዛ በኋላ ድፍረት ሆነለትና ሌላው ደቀ መዝሙር ገባ ይላል ከትንሣኤ በኋላ በጥብራያዶስ ባህር አጠገብ ሰባት ደቀ መዛሙርት ሆነው አብረው ነበሩ። በጥብራያዶስ ባህር ውስጥ እንግዲህ ጴጥሮስ ሁልጊዜም ለማንኛውም ጉዳይ ቀዳሚ እንደሆነ እናውቃለን። ለጥፋቱም ቢሆን እንደዛው ነው። ሰባቱንም ደቀ መዛሙርት አሳላጥም እንደሄዳለሁ ሲላቸው ተከትለውት ሄዱ። ከእነዚህ መካከል ሁለቱ የዘብዴዎስ ልጆች ናቸው። ስለዚህ ዮሐንስም ነበረ። በጥብርያዶስ ባህር ውስጥ ሌሊቱን ሙሉ አሳ ለማጥመድ ቢደክሙም አላገኙም። በነጋ ጊዜ ግን ጌታ በባህሩ ዳር ነበረ፣ ማንም ያወቀው አልነበረም እና ወደ እነሱ ተጠግቶ አንዳቸው የሚበላ እንዳላቸው ሲጠይቃቸው የለንም አሉት። በስተቀኝ ጣሉ ሲላቸው የሁሉ መቶ ሃምሳ ሦስት አሳ በላይ ሊጎትቱት እስኪያቅታቸው ተይዞ ነበር። ከደቀ መዛሙርቱ የለየው ማንም ባይኖር ዮሐንስ ጌታ እኮ ነው ብሎ የለየው ያወቀው መሆኑን ተናገረ። ግን ተግባራዊ ምላሽ በመስጠት ወደ ጌታ የገሰገሰው ማን እንደሆነ ስናይ ጴጥሮስ ነው። ራቁቱን ነበር። ልብሱን ለበሰ፣ ወደ ውሃ ውስጥ ራሱን ወረወረ፣ ወደ ጌታ ሄደ። እንደዚህ አይነት አወንታዊ በሆኑ ነገሮች ላይ ድፍረት በሚያስፈልግበት ጉዳይ ላይ ጴጥሮስ። ማስተዋል ስክነት በሚያስፈልግበት ቦታ ላይ መለየት በሚያስፈልግበት ቦታ ላይ ዮሐንስ ያስፈልጋል። ሁለት የተለያየ ገጽታ ግን በጣም ጠቃሚ የሆነ ነገር ያላቸውን ሰዎች ጌታ አስተሳስሯቸዋል፣ አንድ አድርጓቸዋል። ስለዚህ ድፍረት በሚያስፈልግበት ስፍራ ጴጥሮስ ደግሞ ሰከንድ ማለት በሚያስፈልግበት ቦታ ላይ ዮሐንስ፣ በተፈጥሯቸው በባህሪያቸው ውስጥ እናያቸዋለን። አንዱ ሌላውን እንዲሞላ ሆነው የተገናኙ ሰዎች ናቸው። እግዚአብሔር እዚህ ላይ አጣመራቸው፣ ሁለት ሁለት ሆነው እንዲያገለግሉ በምድር ላይ በነበረው የአገልግሎት መርህ ጌታ ኢየሱስ ክርስቶስ አሳይቷል። ሁለት ሁለት እያደረገ ይልካቸው ነበረ። ካረገም በኋላ እንግዲህ አሁን በዚህ ጅማሬ ላይ የምናየው ሁለት ሁለት አድርጎ ሲያሰማራቸው ነው እና ይሄ ጥምረት ዮሐንስን ከጴጥሮስ ጋር ማጣመር በጣም አስፈላጊ ነው። ጴጥሮስን መያዝ በሚያስፈልግበት ሰዓት ላይ የሚይዘው ወንድም ነው። ዮሐንስ በሚፈራ ሰዓት ወይም በሚያመነታ ሰዓት፣ ደግሞ ድፍረት በሚያስፈልግበት ሰዓት ጴጥሮስ ያስፈልገዋል። እነዚህ አይነት አገልጋዮች በቤተ ክርስቲያን ያስፈልጋሉ። ዛሬም በእኛ መካከል ያስፈልጋል። አንዳንዶች ተግባራዊ ምላሽ ላይ ደፋሮች አሉ። ለእግዚአብሔር ክብርን የሚያመጣ ጴጥሮስ ያስፈልጋል። በሌላ በኩል ደግሞ ነገሮች እንዳይበላሹ ስሜታዊም እንዳይሆን እንዲሁም በሥጋ ማስተዋል ብቻ ከንቱ ድፍረት እንዳይሆን በማስተዋል የሚይዙ የዮሐንስ ልብ ያላቸው ነገሮችን ቀድሞ ማየት የሚችሉ ያስፈልጉናል ማለት ነው። በዚህ ጥምረት ውስጥ ያሉት እነዚህ ሁለት አገልጋዮች በምዕራፍ ሶስት በምዕራፍ አራት በምዕራፍ ስምንት ላይ የሐዋርያ ሥራን አድምቀውታል። በየስፍራው የሁለቱን ጥምረት እናያለን። ቤተክርስቲያን ራሱ እውቅና የሰጠችው ጥምረት ነው። እንኳን ጌታ ቤተክርስቲያንም ስትልካቸው ሁለቱን አንድ ላይ እያደረገች ነበር የምትልካቸው። ክብር ለእግዚአብሔር ይሆን እና፣ አንደኛ በሁለት ምስክር ነገር ሁሉ ይጸናል። በሄድንበት ቦታ አንድን እውነት ለሁለት መመስከር በጣም ጠቃሚ ነው። ሁለተኛ፣ እርስ በርሳችን አንዳችን ሌላችንን ለመሙላት ጠቃሚ ነው። ብዙ ጊዜ ሰዎች የሚመስላቸው ከአንድ ሁለት ሰው ይሻላል። የሆነ ችግር እንኳ ቢመጣ አንዱ ሪፖርት ያደርጋል፣ ወይም የሆነ ሰው አንደኛው ቢታመም አንደኛውን ያግዛል። እንደዚህ እንደዚህ አይነት ለመተጋገዝ አድርገን ነው ብዙ ጊዜ የምንተረጉመው። እሱም ጥሩ ነው። እግዚአብሔር ይመስገን። የእግዚአብሔርን ጸጋ ያሳያል። እነዚህ ሁለት ወንድማማቾች በአንድ ላይ አንዳቸው ሌላቸውን በስጋም ቢሆን በሚኖረው ክፍተት አንዱ ሌላውን ይሞላ ይረዳል፣ ጸጋን ይካፈላሉ። ግን ከምንም በላይ በአገልግሎቱ ለዛው ለስራው ራሱ አንዱ ሌላውን ይሞላል እና ሁለቱ ተጣምረው እናገኛቸዋለን። ወደ አገልግሎት እየገቡ ነው። የጌታን የኢየሱስ ክርስቶስን ስም ተሸክመው በኢየሩሳሌም ከተማ ውስጥ ወዲያና ወዲህ እያሉ ነው። እቤት ቢሆኑ ከክርስቶስ ስም ጋር ናቸው። መቅደስ ቢሄዱ የኢየሱስን ስም ነው የሚይዙት። ሰዓቱ ደረሰ፣ የጸሎት ሰዓት። ሐዋርያት ሥራ በጸሎት የተሞላ መጽሐፍ ነው። በምዕራፍ አንድ ላይ የመጀመሪያዎቹ ደቀ መዛሙርት መቶ ሀያዎቹ በአንድ ልብ ሆነው ለጸሎት ይተጉ ነበር። በይሁዳ ስፍራ ማትያስን ለማስገባት ጸሎት ይጸልዩ ነበር። በዚህ በምዕራፍ ሁለት መጨረሻ ላይ እንዳየነው። በሐዋርያት ትምህርት በህብረት እንጀራውን በመቁረስ በየጸሎቱ የሚተጉ ነበር ይላል። ከዚህ ከምዕራፍ ሶስት በኋላ ደግሞ ስንሄድ እነ ጴጥሮስ ከእስር ቤት ተፈተው በመጡ ጊዜ ድምፃቸውን ከፍ አድርገው ወደ እግዚአብሔር ጸለዩ ይላል። የጸለዩበትም ስፍራ ሲናወጥ እንመለከታለን። ጥልፍ ብለን ስለ ጴጥሮስ በማርያም በማርቆስ እናት በማርያም ቤት ውስጥ እጅግ ሰዎች ተከማችተው ይጸልዩ እንደነበረ እናነባለን። ሌሎችም ስለዚህ የጌታ ሥራ በሐዋርያ ሥራ ውስጥ ሲሰራ አያችሁት፣ የነበረው ትልቅ አቅም የጸሎት አቅም ነው ማለት ነው። በዋናነት መጽሐፉ የሐዋርያ ሥራ እንደሚባለው ስለ ወንጌል ሥራ የሚናገር ነው። አጥቢያ ጉባኤዎች ቤተ ክርስቲያን በየስፍራው መተከሏን መመስረቷን የሚናገር መጽሐፍ ነው። የወንጌል አገልግሎት መጽሐፍ ነው። ነገር ግን ዋነኛ መሳሪያው ዋነኛው አቅሙ ጸሎት ነበር እና አሁን ወደ መቅደስም ሲሄዱ እንደዛውን በእርግጥ ሰዓቱ በመቅደሱ ስነ ስርዓት መሰረት በመቅደሱ እስኬጁል ወይም መቅደሱ ባወጣው የጸሎት ጊዜ መሰረት ነው በዘጠኝ ሰዓት የሄዱት። ስለዚህ የቤተ ክርስቲያን የጸሎት ፕሮግራም ነው ልንለው አንችልም። ወይም ደግሞ ጴጥሮስና ዮሐንስ እነሱ በዚህ ሰዓት ለመጸለይ ፈልገው አደለም የሄዱት። የታወቀ የመቅደስ የጸሎት ጊዜ ነው። ያኔ ቤተ ክርስቲያን ከመቅደሱ እየተለየች ያለችበት ጊዜ እንጂ ፈጽሞ የወጣችበት ጊዜ አደለም መቅደሱም በእርግጥ በጌታ በኢየሱስ ክርስቶስ ቤታቸው የተፈታ ሆነው ይቀርላችኋል ተብሎ የተነገረበት ቢሆንም ገና ፍርድ እስኪፈጸም እግዚአብሔር አሁንም የመጨረሻውን ጸጋውን አሟጦ እየተጠቀመ ነው። አዎ በዚያ ውስጥ እንኳን ገብተው መቅደስ ውስጥ እንኳን ገብተው የመጀመሪያዎቹ አማኞች ለብቻቸው የሚገናኙበት ሁኔታ እንዳለ እንረዳለን። ቁጥር 11 ላይ በሰለሞን መመላለሻ ኮሪደር ነገር ወይም እንደ በረንዳ ነገር ነው። ታዛ የምንለው መመላለሻ ነው። ከውጭ በር ወደ ውስጥ መሄጃ ከላይ ጣራ ይኖረዋል። እንደዛ አይነት መመላለሻ ቦታ ላይ ይሰበሰቡ ነበር። ለየት ብለው ይታወቁ ነበር። በክርስቶስ ተለይተው እዛው መቅደስ ውስጥ እንኳን ይታወቁ ነበረ። ስለዚህ አማኞች በአጠቃላይ በነበረው መንፈሳዊ የጸሎት ክፍለ ጊዜ ይገኙ ነበር። በጣም የሚገርም ነው። ምናልባት እዛ የሚገኙ የመቅደስ አገልጋዮች ስራ ሆኖባቸው ሊሆን ይችላል የሚሄዱት ጸሎቶቹን የሚሏቸው ስለለመዷቸው፣ ስርዓቶቹን የሚሏቸው ስለለመዷቸው ሊሆን ይችላል። እነዚህ ግን በክርስቶስ ኢየሱስ የተለወጡ መንፈስ ቅዱስ የወረደባቸው በአዲስ ሕይወት የተለወጡ ሰዎች እንዲሁ ዝም ብለው ፊደል ለማነብነብ ወይም እንዲሁ ልማዳዊ ነገር ለመፈጸም አይደለም የሚሄዱት፣ ሊጸልዩ ነው የሚሄዱት። ለእነሱ ሁሉም ነገር እውነት ነው እና እንደዛ እየሄዱ እያሉ እግዚአብሔር ከሙታን ለተነሳው በክብር አድርጎ በቀኙ ላስቀመጠው ልጁ አሁን ሁለተኛውን ምስክር በአይሁዳውያን ፊት ያቀርባል። እግዚአብሔር ባለፈው እንዳየኑ በተአምራት በድንቆች አብሮ መሰከረለት ብለናል። ስለዚህ አሁን ላረገው ክርስቶስ አይሁድ ለሰቀሉት ነገር ግን እግዚአብሔር በክብር ላስቀመጠው ኢየሱስ የሚሆን ምስክር በሐዋርያት አማካኝነት እግዚአብሔር መስራት ይጀምራል። የሚገርም ነገር ነው። በቤተ መቅደሱ ደጃፍ መልካም በሚሏት ደጅ ላይ አንድ አንካሳ ሰው ተቀምጧል። ይህንን አንካሳ ሰው ሰዎች ተሸክመው በየቀኑ እያመጡ እዛ ቦታ ያስቀምጡታል፣ ነው የሚለው። የሚገርም ነገር ነው። ሌሎች ሰዎች ሊያደርጉ የሚችሉት ትልቁ እርዳታ ለዚህ ሰው ትልቅ ውለታ የዋለለት ሰው ቢኖር ተሸክሞ እዚያ የመቅደስ ደጅ ላይ ማምጣት ነው። የውጭ በር ነው፣ የመቅደሱ ደጅ የሚባለው ጌት ነው የውጭው ዋና መግቢያው ፊት ለፊቱ ነው። ሁሉም ሰው የመጣው ከውጭ የሚመጣው ለመቅደስ አገልግሎት የሚመጣ ማንኛውም ሰው የሚገባበት ሜንጌት በቃ እዛ ነው። ለስራውም ለልመናውም የሚመቸው ስለዚህ እንኳን ወደ ቤተ መቅደስ ውስጥ ቀርቶ ወደ ግቢ ውስጥ እንኳን መግባት የማይችል ሰው ነው። ይሄ ሰው አንካሳ የሆነው በኋላ በመጣ ጉዳት አይደለም። ነገር ግን እዚሁ ላይ ቃሉ እንደሚነግረን ከእናቱ ማኅፀን ጀምሮ አንካሳ የሆነ አንድ ሰው ነበረ ነው የሚለ። ዕድሜውን ይነግረናል። የሐዋርያ ሥራ ምዕራፍ አራት ላይ ቁጥር 22 ይህ የመፈወስ ምልክት የተደረገለት ሰው ከአርባ ዓመት ይበልጠው ነበረ ይለናል። አርባ ዓመት ብቻ ሳይሆን ከአርባ ዓመት ይበልጠው ነበረ ነው የሚለን። ስለዚህ የተወለደው መቼ እንደሆነ ማሰብ እንችላለን። ምናልባት ጌታ ኢየሱስ ክርስቶስ ከመወለዱ በፊት እንደሆነ ማሰብ እንችላለን። ምክንያቱም ጌታችን ኢየሱስ ክርስቶስ በሰላሳ ሶስት ዓመት ከሶስት ወሩ ስለ ኃጢአታችን ከሞተ በሦስተኛው ቀን ተነስቶ እንደገና ሀምሳ ቀን ብትጨምሩበት እንዲህ እያልን ቢያንስ ሰላሳ አራት ዓመት እንኳ ቢያልፍ አርባ ዓመት እስክን ሞላስ ወደ ሰባት ዓመት አለን። ወደኋላ ሄዳችሁ መቁጠር ነው። ከክርስቶስ ልደት በፊት የነበረ ሰው ይመስላል። ይገርማል። የት ና ያለው የሰው አርባ ዓመት ሙሉ ከመቅደስ ውጭ ደጅ ላይ ደጅ ላይ ነው የሚገኘው። በጣም የሚገርመኝ ጌታ ኢየሱስ ክርስቶስ ብዙ ስራዎችን ሰርቷል። የሰላሳ ስምንት ዓመት በሽተኛ በመጠመቂያው ስፍራ ሄዶ አስቦበት ፈውሶታል። እንዲህ እንዲህ አይነት ተመሳሳይ ነገሮች ከእናቱ ማዕፀን ጀምሮ እውሮ ነው የተወለደውን ሰው አድኖታል። ምክንያታዊ በሆነ መንገድ በመቅደስ ውስጥም እውሮችና አንካሶችን ፈውሷል። ለምሳሌ ማቴዎስ ወንጌል ምዕራፍ 21ን ብንመለከት ቁጥር 14 ላይ በመቅደስ እውሮችና አንካሶች ወደ እርሱ ቀረቡና ፈወሳቸው ይላል። እውሮች፣ አንካሶች ተፈውሰዋል። መቅደስ ጌታ ኢየሱስ ክርስቶስ ብዙ ታምራ በሚያደርግበት ጊዜ ይሄ ሰው ነበረ እኮ እነዚህ ሰዎች ሲፈወሱ ይሄም ሰው ይኖራል። ለምን በየቀኑ ነው ተሸክመው የሚያመጡት ሰዎቹ? እና የሚገርም ነው ጌታ ኢየሱስ ክርስቶስ በምድር ላይ አንካሶችን በሚፈውስበት ሰዓት እንኳን እድል አላገኘም ይሄ ሰው አልተፈወሰም። እና ምንድን ነው ምክንያቱ?